በስማአብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስ ድንግል ማርያም የስራት ያደራ ልጆች እስከሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ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 ይህንን መርሃ ግብር በየስራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከእናንተ ጋር ነው። እንዲሁም ከጠላታችን ከዳቢሎስ እስራት እንፈታለን ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ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 እንኳን በጥቅምት 18 ቀን ታስበውና ተከብረው ደሚውሉ ለቅዱሳን በዓላት የእስክንድርያው ሊቀ ጳጳሳት ቅዱስ ቴዎፍሎስ ያረፈበት የእረፍቱ መታሰቢያ በዓል፣ የከበረ ቅዱስ ሮማኖስ በሰማዕትነት ያረፈበት የእረፍቱ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ጥቅምት 18 በዚች ቀን ለአባቶች ሊቃነ ጳጳሳት 23ተኛ የሆነው የእስክንድሪያ ሊቀ ጳጳሳት የከበር አባት ቴዎፍሎስ አረፈ። ይህ አባት ንጉስ ቴዎዶስዮስ በነገሰ በስድስተኛው ዓመት ተሾመ። በወንጌላዊው ማርቆስን ወንበር ላይ 28 ዓመት ኖረ። በዘመኑ ብዙ መጽሐፍትን የተረጎመ ከእርሳቸውም የወንጌላዊው ዮሐንስ ራእይንና የሐዋርያው ጳውሎስን መልእክት የተረጎመ ዮሐንስ አፈወርቅ ተነሳ። ዳግመኛም ለደሴቴ ቆጵሮስ ኤጲስቆጶስ የሆነ ኤጲፋኒዎስ ነበረ። በዘመኑም ሰባቱ ደቂቅ 372 ዓመት ከአንቀላፉ በኋላ ተነሱ። ይህም አባት የሐዋርያዊው ሊቀ ጳጳሳት አባት አትናቴዎስ ደቀ መዝሙር ነው። የቤተክርስቲያንን መጽሐፍትና ስርዓቱ ሁሉ የተማረ በርሱ ዘንድ አደገ። ከእርሱ በፊት የነበረ ሊቀ ጳጳሳት አባት ጢሞቴዎስም ባረፈ ጊዜ ይህ አባት በእስክንድርያ አገር ላይ ሊቀ ጵጵስና ተሾመ። አዋቂና አስተዋይ ስለሆነ ስለ ፍቅር፣ ስለ ርኅራሄ ከንስሐ በፊት ሥጋውና ደሙ ከመቀበል መጠበቅ ስለሚገባ፣ ስለ ሙታን መነሳትና ለአጣን ስለተዘጋጀ ስለ ዘላለማዊ ስቃይ፣ ሌሎቹም ጠቃሚ የሆኑ ድርሳናትንና ተግሣጽን ደረሰ። ቅዱስ ቄርሎስም ለዚህ አባት ቴዎፍሎስ የእህቱ ልጅ ነው። እርሱም በበጎ አስተዳደግ አሳደገው። የቤተ ክርስቲያንን ትምህርት አስተማረው። ከዚያም በኋላ ወደ አባ ስራፔዮን ላከው። አባ ስራፔዮንም መንፈሳዊ ተግባሩን ሁሉ አስተማረው። በአትናቴዎስም ዘመን አስቀድሞ እንዲሆነ በጎ ዘመን ባገኝ ይህንን ኮረብታ ባስጠረኩት ነበር፣ ለከበሩ ለመጥምቆ ዮሐንስና ለነቢይ ኤልሳን ቤተ ክርስቲያን በሰራሁም ነበር ሲል የአባት ቴዎፍሎስ አባ አትናቴዎስን ይሰማው ነበር። በሽሞቱ ወራትም ይህንን ነገር አስታውሶ የሚያዝንና ክብር ይግባውና ወደ ጌታችን የሚጸልይ ሆነ። በዚያ ወራትም ባሏ ብዙ ገንዘብ ትቶላት የሞተ አንዲት ባለጸጋ ሴት ከሮሜ አገር መጣች። ሁለት ልጆቿም ከእርሷ ጋር አሉ። ሊቀ ጳጳሳት አባ ቴዎፍሎስንም ሲያዝናየችውና ክቡር አባቶይ ምን ያሳዝናሃል አለችው። እርሱም ብዙ ወርቅ በዚህ ኮረብታ ውስጥ እያለ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 ለንጉስ ቴዎዲዎስ ላከለት። ስለዚያም የወርቅ መዝገብ አስረድቶ ቦታውን መጥቶ እንዲያይ አሳሰበው። እርሱም በመርከብ ተጭኖ ወደ እስክንድሪያ አገር ወጥቶ ሁሉንም አየ። የዚያንም ወርቅ ኩሌታ መለሰለት። አባ ቴዎፍሎስን ብዙዎች አብያተ ክርስቲያናትን ሰራ። አስቀድሞም በቅዱሳን በመጥምቆ ዮሐንስና በነቢ ኤልሳ በስማቸው ቤተ ክርስቲያን ሰራ። ስጋቸውንም ከእስራኤል ሀገር አፍንሶ አምጥቶ በውስጡ አኖረ። እርሷም የታወቀች ናት፣ ደማስ በሚባል ቦታ። ሁለተኛ በእመቤታችን በቅድስት ድንግል ማርያም ስም በሀገሩ ምስራቅ በኩል ሰራ። እዚያም በኋላ በሊቀ መላእክት ሩፋኤል ስም በደሴት ውስጥ ሰራ። ሌሎችንም ብዙዎች አብያተ ክርስቲያናትን አሳነጸ። ንጉሱም አብያተ ክርስቲያናትን ለመስራት ያለውን የሊቀ ጳጳሳቱን ፍቅር አይቶ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 እንዳዘዛቸው አደረጉ። ከዚህም በኋላ ንጉሱና ሊቀ ጳጳሳቱ ተነስተው እነዚያን ጽሑፎች በመሰዋያው ላይ አድርገው ወደ እግዚአብሔር ጸለዩ። ጌታም ወልድ በመለከቱ ከአብ ከመንፈስ ቅዱስ ጋር ትክክል ነው ብሎ ከሚታመን በቀር ከውስጣቸው በቀናች ሃይማኖት የጸና እንደሌለ ገለጠላቸው። በዚያም ጊዜ እልህኔ መናፍቃን መጽሐፍትን እንዳቃጥሏቸው እነዚያም መናፍቃን ከሚገዛው አገር እንዳሳድዷቸው ንጉሥ አዘዘ። ዮሐንስ አፈወርቅም መጽሐፍትን ማንበብና መመርመር ያበዛ ነበር። ስለዚህም ያው ጋሪዎስን መጽሐፍት አወገዘ። የአውግሱ ዘንድም ወደ እስክንድሪያ ሊቀ ጳጳሳት ወደዚህ አባት ወደ ቴዎፍሎስ፣ ወደ ቆጵሮስ ኤጲስቆጶስ ወደ ኤጲፋኖስ፣ ወደ ኤጲስቆጶሳት ሁሉ በየሀገሩ ላከ። እዚህም በኋላ መልካም ጉዞውን በፈጸመ ጊዜ ሲያብሔርን አገልግሎ በሰላም አረፈ። በዚህ ዕለት ታስቦና ተከብሮ የሚለው ሌላው ቅዱስ አባታችን መነኩስ ቅዱስ ሮማኖስ ነው። ዳግመኛም በዚች ቀን ክርስቲያኖችን ባሳደደ በመኮንን አስክል በያኖስ ዘመን የከበረ መነኩስ ሮማኖስ በስማዕትነት አረፈ። ይህም ቅዱስ የክርስቲያን ወገኖችን መኮንኑን እንዳሳደዳቸው በሰማ ጊዜ ከቀሳውስትና ከዲያቆናት ጋር ክርስቲያን ወገኖች ሁሉ በአንድነት ሰበሰባቸው። ስለ ክርስቶስ ሃይማኖትንም መክሯጸን ናቸው። አስቅልጵያኖስም ይህንን ሰምቶ እንዳመጡት አዘዘ። በፊቱም በቆመ ጊዜ አስቅልጵያኖስ በወገን የከበር ክሮማኖስ አንተ ነህን አለው። ቅዱሱም የወገን ክብር ምን ይጠቅመኛል፣ ክብሬ ግን ክርስቶስ ነው ብሎ መለሰለት። መኮንኑም ሰምቶ እንዲሰቅሉትና ቁንጮቹን የሰነጣጥቁ ዘንድ አዘዘ። ጉንጮቹንም ሲሰነጣጠቁት ምንም አልተናገረም እና መኮነኑ ትግስቱን አደነቀ። በዚያም ጊዜ ሮማኖስ መኮነኑ እንዳ ነው እነሆ ስንፍናህ አነ ዘልፍ ዘንድ ፈጣሬ አፌን ከፈተ እውነት ነገርም ብታውቅ ለእግዚአብሔር ሰግድ ዘንድ ይገባ እንደሆነ ወይም ለአማልክት እንድነግረን ሕፃን ልጅ እንዳመጡ ዘዝ አለው። መኮንኑም ታናሽ ሕፃን እንዳመጡ አዘዘ። መኮነኑም ሕፃኑን ስግደት ለማን እንደሚገባ እውነቱን ንገረን አለው። ሕፃኑም ልብ የሌለ ደንቆሮ መኮነን በአንዲት ቃል ዓለሙ ሁሉ ለፈጠረ ለሕያው እግዚአብሔር ስግደትና ምልኮ እንደሚገባ አታውቅምን? አለው። መኮነኑም ሕፃኑን የሰቅሉ ዘንድ አዘዝ የሕፃኑም እናት ልታየው መጣች። ሕፃኑም እናቱን ተጠምቻለሁና፣ ውሃ ጠጭኝ አላት። እናቱም ልጅ ሆይ ከዚህ ውሃ የለም፣ ነገር ግን ወደ ህይወቱ አሂድ አለችው። በዚያም ጊዜ የሕፃኑን ራስ በሰይፍ እንዲቆርጡ የቅዱስ ሮማኖስንም ምላሱን ከግንድ እንዲቆርጡ መኮንኑ አዘዘ። ያን ጊዜ መኮንኑን ይዘልፍ ዘንድ ለአባ ሮማኖስ ረቂቅ አንደበት ተሰጠው። ሲዘልፈውም መኮንኑ ሰምቶ ምላሱን እንዳልተቆረጠ ተጠራጠረ። ወታደሩ ግን ጠርቶ ምላሱን ያልቆረጥክ ለምንድን ነው አለው። ወታደሩም የምላሱን ቁራጭ መጡ ዘንድ አዘዘ፤ አምጥተውለትም አይቶ መኮነኑም ወደ ወህኒ ቤት አስገብተው በዚያ ንቀው እንዲገድሉ ታዘዘ። እንዲህም ምስክርነትን ፈጽሙ የምስክርነት አክሊልን በመንግሥተ ሰማያት ተቀበለ። እግዚአብሔር ምስጋና ይሁን፣ እኛንም በቅዱሳኑ ጸሎት ይማረን። በረከታቸውም ከኛ ጋር ትኖር ለዘለዓለሙ አሜን።